ሰላም ወደ አድማጮቻችን፣ ይህ የአያ ስፖርት ነው። በአዳዲስ አርሰናልን የሚመለከቱ የዝውውር መረጃዎች ተመልሰን መጥተናል ወደ አድማጮቻችን። በዚህኛው ፕሮግራማችን የምንነግራቸው አዳዲስ መረጃዎች አሉ። አርሰናል ከሴስኮ ዝውውር ራሱን እያገለለ ያለ ይመስላል። ቪክቶር ዮከሬስ ሮድሪጎን እናነሳለን። ከዛ ውጭ አርሰናል የፖርቶን የቀይ መስመር ተመላላሽ መርቲን ፈርናንዴዝን ይፈልጋል። ስለ ኤዜሞ ጧል የብሬቼዜን በሚመለከት ገብርኤል ማርቲኔሊ እና ባየርን ሙኒክ እንግዲህ ምን አገናኛቸው ይላል ቶማስ ፓርቲ ስለ ኤጀንቱ ስለተለያዩ ጉዳዮች አስተያየቱን ሰጥቷል ወደ አርሰናል እንዴት መጣ ከአርሰናል ጋር የነበረው ድርድር እንዲሁም ከአትሌቲኮ ማድሪድ ጋር የነበረውን ሁኔታ አብራርቷል ነገር ግን እሱ ከአርሰናልን በሚለ በሚቀላቀልበት ጊዜ አሁን እንግዲህ የአርሰናል ስፖርቲንግ ዳይሬክተር በአትሌቲኮ ማድሪድ እንደነበረ ታውቃላችሁ ስለነዚህ ጉዳዮች አብራርቷል ይህንን የምናደርሳችሁ ይሆናል ለድማቻችን ይህ የያ ስፖርት ነው ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ የእናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንደንደረስ ያግዘናል ነው ውዳድማቻችን፣ የእናንተን አስተያየት ኮሜንት የምጠብቅ ነው የሚሆነው። ውዳድማቻችን እንግዲህ ከኢትዮጵያ ውጭ ምትኖሩ ከሆናችሁ ደግሞ ጆይን በማድረግ ያየ ስፖርት ቤተሰብ የሆኑ ነው። የመጀመሪያው መረጃችን የሚሆነው እንግዲህ በቶማስ ፓርቴ እንጀምር። ቶማስ ፓርቴ ወደ አርሰናል ለመምጣት እንግዲህ በጣም ጥረቶችን እንዳደረገና አርሰናሎች በሀያ ሀያ ከማስፈረማቸው በፊት አርሰናል በሁለት ሺህ አስራ ስምንት በአርሰን ወንገሩ አርሰናል በዩሮፓ ሊግ ከአትሌቲኮ ማሬት በተገናኘበት ወቅት ከዚህ ተጫዋች ጋር ንግግሮችን እንዳደረገና አርሰናል እንደሚፈልገው ያቅ ነበር። በዛን አመት ዝውውሩ አልተሳካም ነበር። ቶማስ ፓርቴ እንግዲህ አትሌቲኮ ማድሪድ በታዳጊነቱ ባደገበት ደሞዝ ላይ ነበር የሚገኙ የነበረው። ያንን ተከትሎ አዲስ ኮንትራት አትሌቲኮ ማድሪዶች እንዲያቀርቡለት ይጠብቅ ነበር። ኮንትራቱ ቀረበ፣ ድርድሮቹ በመጨረሻ ደረጃ ደርሰው ነበር። ነገር ግን በመጨረሻ አከራካሪ የነበረው የኤጀንቱ ዋጋ ነበር። ኤጀንቱ እንግዲህ ብዙ ክለቦች ኤጀንቱ ለኤጀንቶቹ የአስር ፐርሰንት ክፍያን ያደርጋሉ ስለዚህ ያንን ክፍያ የማድረግን ያለማድረግ ጉዳይ ነበር። በዚህ ጉዳይ ላይ እንግዲህ በጊዜው የአንድሬ በርታ እንዲሁም ደግሞ የአትሌቲኮ ኃላፊዎች ሶስት ፐርሰንቱን ብቻ እነሱ እንዲከፍሉ እና ፐርሰንቱን ደግሞ በጊዜው የነበረው የአትሌቲኮ ማድሪድ ራሱ ቶማስ ፓርቴይ እንዲከፍል አዘዙ። ይህንን ተከትሎ በዚህ ደስተኛ ያልሆነው ኤጀንቱ ና ቶማስ ፓርቴይ አዲስ ቡድንን በሚፈልጉበት ጊዜ ማይክል አርቴታን እና እንዲሁም ደግሞ በጊዜው የአርሰናል ስፖርቲንግ ዳይሬክተር የነበረው ኤዱ ጋስፐርን አገኙ። ኤዱ ጋስፐር በጊዜው ይህንን ዝውውር በሀያ ሀያ እንዲሳካ አደረገ። ይህ ዝውውር ከተሳካ አምስት ዓመታት አለፉ። አርሰናሎች በዚህ ዝውውር ና በዚህ ተጫዋች በሁለት አይነት መልኩ አይተውታል። ቶማስ ፓርቴይ ምርጥ የነበረባቸው ጊዜያቶች ነበሩ። በውድድር ዓመቱ በተለይ ባለፉት ሶስት አመታቶች ስታነሱ ቶማስ ፓርቴ በጉዳት የተቸገረባቸውን አርሰናሉ ዋንጫ ያሳጡ ጊዜያቶች የሚታወሱ ናቸው። ነገር ግን በተለይ ታቻና በጣም የተቸገረበት አመት እንደነበረ በዲክላን ራይስ ቦታው ዲክላን ራይስ እና ጆርጂኖ በፐርፎርማንስ የተሻለ ሆነው በጉዳት የተቸገረበት አመት እንደሆነ፣ ዘንድሮ ግን በምርጥ ብቃት በሚባል ደረጃ በእንግሊዝ ፕሪሚየር ሊግ ብዙ ጨዋታዎችን በአርሰናል ካደረጉ ተጫዋቾች ዝርዝር ውስጥ መካተት ችሎ ጥሩ ፐርፎርማንሱን አሳይቷል። ነገር ግን አሁን እዚህ ጋር ነው እንግዲህ የሚነሳው የአርሰናልና የቶማስ ፓርቴ ጉዳይ አርሰናሎች ለዚህ ተጫዋች ኮንትራ ኮንትራቱን ለማቅረብ ለምን ጊዜ ወሰደባቸው ካላችሁ አርሰናል የተጫዋች በጉዳት መቸገሩን ተከትሎ በእንግሊዝ ፕሪምየር ሊግ ላይሳካለት ይችላል የሚል ጥርጣሬ ነበራቸው። ነገር ግን በዚህ አመት አሻሽሎ ጥሩ ፐርፎርማንሱን አሳይቷል። ይህንን ተከትሎ በ2020 እንግዲህ ኮንትራቱን ሲፈርም አምስት አመቱ በዚህ ሳምንት ጁን ሰላሳ የሚጠናቀቅ ነው የሚሆነው። ይህንን አዲስ ኮንትራት ለማቅረብ የመጨረሻ ያሉትን ድርድር አደረጉ። ነገር ግን ደሞዙን አርሰናሎች ሊያቀርቡለት የሚፈልጉት ደሞዝ እና እሱ የሚፈልገው ደሞዝ መጣጣም አልቻለም። አርሰናል እንግዲህ ለዚህ ተጫዋችን ሊያቀርብ የሚችለው ሁለት መቶ ሺህ የሳምንት ደሞዝ ባለበት እንዲቆይና ድርድሮቹም እየተካሄዱ እንደሆነ እንግዲህ ቻርልስ ዋትስም ተናግሯል። ቶማስ ፓርቴይ ከአርሰናል መልቀቅ አይፈልግም። ነገር ግን ኤጀንቱ እንዲሁም በሌሎች ግፊት ከአርሰናል ሊለቀበት የሚችል ሂደት ይኖራል። ከዛ ውጭ የእድሜው ሁኔታ አለና ተጫዋቹ የተሻሉ ደሞዞችን ማግኘት ይፈልጋል። እስከ 250 ሺህ እየጠየቀ ነው የሚገኘው። አርሰናል ደግሞ ይህንን ገንዘብ ለመክፈል ፈቃደኛ አይደለም። አንደኛ በአርሰናል በሁኔታዎቹ ምክንያት የሚፈልጉት አንደኛ ዙብሜንዲ ቋሚ ተሰላፊ እንዲሆን ቶማስ ፓርቴይ ጆርጂኒዮን ቦታ እንዲተካ ነው የሚያስቡት። ይህንን ተከትሎ ድርድሮቹ እንደሚቀጥሉ ነው ያው ኤጀንቱ ከፍተኛ የሆነ ገንዘብን እንግዲህ ከዚህም ዝውውር ሊጠይቅ ይችላል። ያ ነው እንግዲህ ለመድፈኞቹ ትንሽ አሳሳቢ ሂደት የሆነው። ነገር ግን እዚህ ጋር መነሳት የሚጠበቅበት ምንድን ነው? ቶማስ ፓርቴ አርሰናል መቆየት ባርሰናል በለንደን መቆየትና በለንደን መኖርን ፍላጎት አለው። ስለዚህ የመጨረሻ የሚለውን ውሳኔና ድርድሮቹ የሚጠበቁ ነው የሚሆኑት። የመልቀቅ ድሉ ግን ከጊዜ ወደ ጊዜ እየሰፋ ነው የሚገኘው። ምክንያቱም እስካሁን ድረስ ኮንትራቱ ተቀብሎ መፈረም የሚጠበቅበት ነበር። እዚህ ድረስ መድረስ አልነበረበትም። አሁንም የዚህ ተጫዋች ባርሴሎና፣ ፒኤስጂ፣ ጁቬንቱስ እንዲሁም ደግሞ የቱርክ ክለቦች ትሬነር ባቼና ጋላ ተሰራይ ይፈልጉታል። ደሞዙን ለመክፈል እነዚህ ቡድኖች ይፈልጋሉ። ነገር ግን ድርድሮች የመጨረሻው ድረስ ይሄዳሉ ተብሎ የሚጠበቅ ነው የሚሆነው። አርሰናሎች ይህን ተከትሎ እንግዲህ በቶማስ ፓርቲ ቦታ ስልሳ አምስት ሚሊዮን ዩሮ የሚያወጣውን አርሰናል ስልሳ ሚሊዮን ዩሮ ምንም እንኳን የኮንትራት ማፍረሻው ቢሆን አምስት ሚሊዮን ዩሮ የተሻለ እንግዲህ ይህንን ተጫዋች ለማስፈር ማወጣው ፓርቲ ዙብሜንዲን ከሪያል ሶሴዳድ ማምጣታቸው የሚታወሰው እንግዲህ አርሰናልና ሪያል ሶሴዳድ ብዙ ተጫዋቾችን አምጥተዋል። ከዚህ በፊት ናቾ ሞንሪያል፣ ሚኬል ሜሪኖ፣ ኦዴጋርድ የምታስታውሷቸው ናቸው ለሁለቱ ክለብ የተጫወቱ አሁን ደግሞ ዙብሜንዲ እና እንዲሁም ደግሞ ኬረንት የምታስታውሷቸው ናቸው። አርሰናሎች እንግዲህ የዙብሜንዲ መምጣት በቋሚ አሰላለፉ ውስጥ ከፍተኛ የሆነ ለውጥን ያመጣል ብሎ ያስባሉ። ይህ ዝውውር እንግዲህ ፋብሪዚዮ ሮማኑ ወደ ስድስት ጊዜ ነው እንግዲህ ሂር ዊጎ ያለን ማለት ተጠናቋል ያለው። እናንተ አድማጮቻችን ትንሽ በዚህ ዝውውር ጉዳይ ከፍተኛ የሆነ ስሜት የሚያሰማ ነው። ምክንያቱም በየጊዜው ጊዜው ስለ ዙብሜንዲ መወራቱ፣ ነገር ግን አሁን ሙሉ በሙሉ ተጠናቋል የሚል የዝውውር መረጃዎች ተገኝተዋል። ሙሉ በሙሉ ሲባል እንግዲህ ሰላሳ ስድስት ፐርማሊያን እንደሚያደርግ ያልሶ ሲሄዳል ከታዳጊ ቡድኑ ወደ ዋናው ቡድን ሲያደርግ ሰላሳ ስድስት ቁጥር ማሊያ እንዳደረገ የሚታወስ ነው። ያንን ማሊያ አድርጎ ለአርሰናል የሚጫወት ይሆናል። ቶማስ ፓርቲ የማይሆን ከሆነ ግን አርሰናሎች ሉሲያኖ አጉሜን እንግዲ ሉሲያኖ አጉሜ በጣም የሚደነቅ በአርሰናሎች ዘንድ ምርጥ አማካኝ ነው ተብሎ የሚታሰብበት ፈረንሳዊ አማካኝ ነው። ይህንን ተጫዋች በሚመለከት ግን ዩናይትድና አርሰናሎች ነው እየተፋለሙ ያሉት። ይህ ፈረንሳዊ የሲቪያ ተከላካይ እስከ ሀያ ሚሊዮን ዩሮ ሊያወጣ ይችላል። እንግዲህ ተጫዋች በአንድ ጎልና ሶስት አሲስት አሉት። ሲቪያ በችግር ላይ ስለሚገኝ ይህንን ተጫዋች የሚለቅበት እድል ይኖራል። ነገር ግን ድርድሮቹ አርሰናል የቶማስ ፓርቲን ውሳኔ የሚጠብቅ ነው። የሚሆነው ስለዚህ ድርድሮቹ አርሰናሎች እንግዲህ በዚህ ሳምንት ይታወቃል። ከዛ በኋላ ወደ ጉሜዙ ወይ ይገባሉ አይገቡም የሚታይ ይሆናል። አርሰናሎች የቶማስ ፓርቲን የሚያጡት ከሆነ የግራኒት ዣካን አይነት ሁኔታ እንዳይፈጠር አሁንም በማይክል አርቴታ ዘንድ እምነት አለ። ማይክል አርቴታ ቶማስ ፓርቲ እንዲቆይለት ይፈልጋል። ነገር ግን ያለው የፋይናንስ ሁኔታ ደግሞ ለአርሰናል የሚፈቅዱ ነው አልታየም። ጀራር ሃቶን በሚመለከት አርሰናሎች እንግዲህ የመጀመሪያ ያሉትን ድርድር የሚያደርጉ ይሆናል። አዲሱ ጁሊያን ቲምበር እየተባለ የሚደነቀው ይህ ተጫዋች በተለይ ሊቨርፑሎች ከዚህ ተጫዋች ይልቅ ወደ ማርክ ጉይ ፊታቸው ማዘ ማዞራቸውን ተከትሎ የኔዘርላንዳዊ ተከላካይ አርሰናሎች እድላቸውን ለመጠቀም ይፈልጋሉ። እንግዲህ አያክስ ከዚህ ተጫዋች 50 ሚሊዮን ዩሮ ወይም 42.5 ሚሊዮን ፓውንድ እንዲቀርብለት ይፈልጋል። ማይክል አርቴታ የዚህ ተጫዋች አድናቂ ነው። ተጫዋቹ ሙሉ በሙሉ እንዲፈርም ይሁንታውን ሰጥቷል። እንግዲህ አንድሬ በርታ በድርድሮ ጉዳይ እየተደራደሩ ይገኛሉ። የተሻለ ያሉትን ዝውውር ያደርጋሉ ተብሎ ይጠበቃል። ቤንጃሚን ሴስኮና ቪክተር ዮኮሬስ የሚመለከት እንግዲህ አዲስ መረጃዎች ወጥተዋል። አርሰናሎች ፊታቸውን ከቤንጃሚን ሴስኮ ዝውውር ራሳቸውን እያገለሉ ይገኛሉ። የሃያ ሁለት ዓመቱ አጥቂ አንደኛ የሚፈልገው የደሞዝ ጉዳይ ለአርሰናል አሳሳቢ ሆኖ መጥቷል። ከዚህ በፊት የደሞዝ ጉዳይ አሳሳቢ አልነበረም። የኤጀንቱ ክፍያ ጉዳይ እዚህም ተጫዋች ላይ የሚነሳ ነው። ሀያ አንድ ጎሎችና ስድስት አሲስቶች በሁሉም ውድድሮች አሉት። በተለይ ደግሞ በጀርመን በቡንደስሊጋው በጥሩ ፐርፎርማንስ በሚባል ሂደት ላይ አልነበረም በውድድር አመቱ። ነገር ግን አርሰናሎች የዚህን ተጫዋች ኮንትራት መልቀቂያ ብቻ ሰባ ሚሊዮን ዩሮ ከዛዎች ተጨማሪ ክፍያዎችን ከፍተኛ ደሞዝን መክፈል እና እንዲሁም የመልቀቂያ አንቀጽ ውስጥ እንዲኖሩ ይጠበቃል። ይህ ለአርሰናል አስደሳች ያልሆነ ነው። ስለዚህ ፊታቸውን አሁን ሙሉ በሙሉ በሚባል ደረጃ ወደ ስፖርቲንግ ሊዝበኑ አጥቂ ቪክቶ ሁኔታ ዙሯል። የኮሬስ እንግዲህ ድርድሮቹ ከቡድኑ ጋር ነው የሚያስቸግር እንጂ በደሞዝ ጉዳይ በኮሬስ ጉዳይ አርሰናሎች የሚቸገሩ አይደሉም። ጥረቶቹ እንደቀጠሉ ናቸው። ውጤታማ የሚሆኑ ከሆነ አርሰናሎች ቪክቶር ኮሬስን የማምጣት እድላቸው ሰፊ ሆኖ ይታያል። ሮድሪጎን የሚመለከት አዳዲስ መረጃዎች ወጥተዋል። እንግዲህ ዴኮ፣ የባርሴሎና ስፖርቲንግ ዳይሬክተር፣ ኒኮ ዊሊያምስ እንደሚመጣ አረጋግጧል። ስለዚህ አርሰናሎች ሮድሪጎን በሚመለከት ድርድሮቹን የሚቀጥሉ ይሆናል። በምስቱ በተደረገው ጨዋታ ላይ በሪያል ማዲ ስብስብ ውስጥ ቋሚ ሆኗል። አየ ነው ተቀያሪ ሆኖ ተነስቶ አልተጫወተም። ስለዚህ ሮድሪጎ አርሰናሎች እስከ ሰባ ሰባት ሚሊዮን ፓውንድ ሊያወጣው በሳምንታዊ ደሞዝ እንዲሁም በአመታዊ ደሞዙ ወደ አስር ነጥብ ሁለት ሚሊዮን ፓውንድ የሚያወጣውና አርሰናሎች ይህንን ተጫዋች ለመምጣት ምንም አይነት መስዋዕትነት ለመክፈል ፍላጎት አላቸው እንግዲህ፣ አርሰናልና የተከላካይ መስመር ዝውውር በየቀኑ እንግዲህ እየጎለበት እየሄደ ነው። ቲምቶክ እንዳወጣው ከሆነ የፖርቶን ማርቲን ፈርናንዴዝን ይፈልጋሉ አርሰናሎች። 10 ሚሊዮን ፓውንድ የመውጣት ግዴታ ይጠበቅባቸዋል። 19 ዓመቱ ላይ ይገኛል። አርሰናል የቀኝ መስመር ተጫዋቾች አሉት። ነገር ግን የቶሚያሱ የቲምበርና ዋይት ይህንን ቦታ ይሸፍናሉ ብሎ ያስባል። ነገር ግን አርሰናሎች የቀኝ መስመር ተጫዋች የሚያስፈርሙ ከሆነ ከዋይትና ከቲምበር የመሃል ተከላካይ ሆኖ የመጠቀም ፍላጎት እንዳላቸው በግልጽ የሚታይ ነው። አርሰናሎች እንግዲህ ታዳጊውን የጣሊያናዊ ተጫዋች ኢማኑኤል ራዮን ይፈልጋሉ። ኤሲ ሚላንና አርሰናል በዚህ ተጫዋች ጉዳይ ተፋጠዋል። ይህ ተጫዋች እንግዲህ አንድ ሚሊዮን ፓውንድ ድረስ አርሰናል ሊያስወጣ ይችላል። ጥሩ ፐርፎርማንስ ያለው ነው። እንግዲህ በጣሊያን ሴሪያ አምስት ጎሎችና አንድ አሲስት አድርጓል። የግራ መስመር ተጫዋች ነው። መስመሩን በሚጠበቅ በጥሩ ፐርፎርማንስ እየተጫወተ የሚገኝ ነው። ታዳጊው ጣሊያናዊ ወደ አርሰናል ይመጣል ወይ የሚጠበቅ ይሆናል። ገብርኤል ማርቲኔሊና አርሰናል እንግዲህ ገብርኤል ማርቲኔሊ ቪንሰንት ከምፓኒ በጣም ከሚያደንቃቸው የመስመር ተጫዋቾች ውስጥ አንዱ እንደሆነ ቢልድ ዘግቧል። እንግዲህ የጀርመን ተነባቢ ጋዜጣ ቢልድ ጥያቄውን እንግዲህ ቀርቦ ተቀርቦለታል ነገር ግን እንግዲህ ለአርሰናል ቀጥታ ጥያቄዎችን አላቀረቡም። የማርቲኔሊን ኤጀንቶች ግን አነጋግረዋል። የማርቲኔሊ ኤጀንቶች ደግሞ ደስተኛ እንደሆኑና ወደ ጀርመኑ ክለብ ባየርን ሙኒክ መሄድ ፍላጎት እንዳላቸው ድርድሮቹም እየተጠበቁና በሚገባ እየሰሩ እንዳሉ ይጠበቃል። ነገር ግን ማርቲኔሊ ብቻ አይደለም፣ ጀርሚ ጊተንስን ይፈልጋሉ። በኒኮ ዊሊያምስ ጉዳይ ወጥተዋል። በራፋኤል ሊያው ድርድሮቹ በእነዚህ ሁሉ ተጫዋቾች ላይ የሚጠበቁ ይሆናል። ሌላኛው ኢብሪቼዜን በሚመለከት ነው። አርሰናል ባለፉት ሶስት አመታቶች ኢብሪቼዜን እንደሚፈልጉት ይታወቃል። ይህን ተከትሎ ክርስቲያን ፓላስ ስልሳ ሚሊዮን ኮምፓውንድን በሶስት ጊዜ ክፍያ የተጫዋች አርሰናል የሚመጣ ከሆነ በስምንት ቁጥር ቦታ በአስር ቁጥር ቦታ እንዲሁም ደግሞ የግራ መስመሩን ይዞ መጫወት የሚችል ነው። አርሰናሎች ከሳጥኑ ውስጥ ሹት አርጎ የሚያስቆጥር ተጫዋች ያስፈልጋቸዋል። ከዛ ውጭ ብሪች ዚ የሃል ኢንድ ምርት ነው የአርሰናል የታዳጊ ቡድን። ስለዚህ አርሰናሎች በእነዚህ ሁሉ ሁኔታዎች ተጠቃሚ ሊሆኑ የሚችሉበት እድል ይኖራል። ስለዚህ በዚህ ዝውውር ጉዳይ ላይ አርሰናሎች ጠንክረው እየሰሩ እንዳለ መረጃዎች ያሳያሉ። ቁደድማቻችን ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።